የእውቋና የተወዳጇ ተዋናይትና የማስታወቂያ ባለሙያ ፍናን ኸድሩ የሽምግልና ፕሮግራም እጅግ አነጋጋሪ ሆኗል። በርካታ ሰዎች በተለያዩ ማህበራዊ ሚዲያዎች ላይ የእሷን የሽምግልና ስነ ስርዓት በሚ በሚመለከት ልዩ ልዩ ጉዳዮችን በማንሳት እንደ ጉድ እየተቀባበሉት ይገኛሉ። ሽምግልና ስነ ስርዓቱ ላይ የታየው ያልተጠበቀ ክስተት ደግሞ ለአነጋጋሪነቱ ሌላ ምክንያት እንደሆነ ተነግሯል። ከወንድ ቤተሰብ የተላኩት ሽማግሌዎች ከበድ ያለ ፈተና ገጥሟቸው እንደነበር ተገልጿል። ለመሆኑ ሽማግሌዎቹ የገጠማቸው ፈተና ምንድን ነው? በሽምግልና ፕሮግራሙ ላይ የነበረው ሂደትስ እንዴት ያለ ነው? ከሴት ቤተሰብ ሰይፉ ፋንታሁንን ጨምሮ ሌሎችም ሽማግሌዎች የተሰጠው ምላሽስ ምን ይመስላል? በፕሮግራሙ ላይ የተገኙት ታዋቂ ሰዎችና የፍናን ጓደኞች እነማን ናቸው? ምን ይመስል ነበረ? ይህንንም እንመለከታለን። የበርካታ ሰዎች ጥያቄ የሆነ ጉዳይ ሽምግልናም የላከው ሙሽራ የፍናን እጮኛ ማን ነው የሚል ጥያቄ ነው ይህንንም አንስተን ምላሹን ወደ እናንተ እናደርሳለን ከዚህ በተጨማሪ ፍናንና እጮኛዋ የተገናኙበት ልዩ ገጠመኝ ፍቅር የጀመሩበት ሂደትና እስከ ዛሬም ያሳለፏቸው የፍቅር ታሪኮች ምን እንደሚመስሉ እነዚህንም የምንነግራችሁ ሆናል ማለት ነው። እንደምናችሁ? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከእኛም ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናችኋለን። በዛሬው ዝግጅታችን እጅግ አነጋጋሪ የሆነውን የፍናን ኸድሩን የሽምግልና ፕሮግራም በሚመለከት የወጡ መረጃዎችን ልናካፍላችሁ ተገናኝተናል። ጌታቸው በላይ ደግሞ መሰናዶን ወደ እናንተ በማቅረብ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ሃሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ዝግጅቱ እንሻገር። እውቋና ተወዳጇ እንዲሁም ፍልቅልቋ ተዋናይትና የማስታወቂያ ባለሙያ የሆነችው ፍናን ኸድሩ ተወልዳ ያደገችው በአዲስ አበባ ከተማ እንደሆነ መረጃዎች ይጠቁማሉ። ያደገችበት አካባቢ ደግሞ ሳሪስ አዲሱ ሰፈር እየተባለም የሚታወቀው መንደር እንደሆነ ከዚህ ቀደም ከተለያዩ ሚዲያዎች ጋር በነበራት ቃለመጠይቅ ላይ ስትናገር ተደምጣለች። አስተዳደጓ እጅግ ቁጥብና ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ብቻ በሆነም ሕይወት ውስጥ እንደነበርም ታስታውሳለች። ፍናን በልጅነቷም የትኛውንም ሰፈር እንደማታውቅ ትገልጻለች። ከራሷ ካደገችበት መንደር ውጪ ማለት ነው። ምክንያቱም ከፍተኛ ቁጥጥርና ክትትል ስለነበረባት የትም ሄዳ አታውቅም። እናቷ አስቴር አርአያ ተብለው ይጠራሉ። ለብቻቸው ነው ፍናንን ያሳደጓት። እናቴ ለህይወቴ መሰረት ናት በማለት ነው ስለ እናቷ የምትገልጸው ፍናን። ፍናን በልጅነቷ በትምህርት ቤት ህይወቷ እጅግ ተወዳጅ፣ በብዙ ወጣት ወንዶች ልብ ውስጥ የምትቀመጥ ልጅ እንደነበረች ይነገርላታል። ያኔ ታዲያ አምስተኛና ስድስተኛ ክፍል ተማሪ ሆና እንኳን በጣም በርካታ የፍቅር ደብዳቤዎች ከልዩ ልዩ ተማሪዎች ይጎርፉላት እንደነበር ነው የሚነገርላት ፍናን እንዲህ እንዲህ እያለች ያደገችው ፍናን ስምንተኛና አስረኛ ክፍል ተማሪ በነበረችበት ጊዜ ወደ ፊልሙና ወደ ኪነ ጥበቡ ዓለም የመጓዝ የመሄድ ህልም ስለነበራት ለእናቷ አንድ ነገር ቃል ትገባለች ወደፊት በምሰራቸው ፊልሞች እጅግ ታዋቂ ተዋናይ ተወኜ ሰይፉ ፋንታሁን ራሱ ጠርቶ ቃለ መጠይቅ ያደርግልኛል ለዚህም አትጠራጠሪ በማለት ለእናቷ ያላትን ምኞትና ሐሳብ ትገልጻለች። እናትም ያሳካልሽ፣ ይሁንልሽ፣ ፈጣሪ ያድርግልሽ ብለው ምኞታቸውን ገለጹላት። እንዳለችውም ዛሬ ላይ ታዋቂ ሴት ሆና ከዓመታት በፊት ጭምር ሰይፉ ፋንታሁን ቃለ መጠይቅ አድርጎላታል አሁንም በሽምግልና ፕሮግራሟ ላይ ሽማግሌ ሆኖ ተሰይሟል ሰይፉም ለመጀመሪያ ጊዜ በማስታወቂያ የተከፈላት ክፍያ 600 ብር እንደነበር ፍናን ትናገራለች ያኔ ታዲያ በ600 ብር ተስማምቼ ስራውን ሰርቼ ብሩን ልቀበል ሲሄድ ቲን ነምበር ስለሌለ ስለሌለሽ 120 ብር ይቆረጣል ተብዬ 480 ብር ብቻ ተሰጠኝ ትላለች። ያችን 480 ብር ተቀብዬ እናቴን ሰርፕራይዝ ለማድረግ አሰብኩኝ። ወዲያው ቤት ውስጥ የጎደሉ አስቤዛዎችን በሙሉ ገዝቼ በተሸካሚ አሸክሜ ነበር ወደ ቤት የሄድኩት ትላለች ፍናን። ያኔ የነበረኝ ደስታ ዛሬ ላይ በመኪና ሙሉ አስቤዛ ይዤ ስሄድ እንደማገኙ ያለ ደስታ አይደለም። የዛን ጊዜ ነበረኝ ልዩ ስሜት ነበር ስትለው ያንን ጊዜ የምታስታውሰው ፍናን ከህዝብ ጋር ያስተዋወቃት ስራም የሙዚቃ ቪዲዮ እንደነበር እናስታውሳለን። ከእሱ ባለዊ ታየዎሽ ጋር የሰራችው ማሬ ማሬ የተሰኘው የሙዚቃ ቪዲዮ ላይ ከአስር ዓመት በፊት የተለቀቀው ይህ የሙዚቃ ቪዲዮ በዘመኑ እጅግ ተወዳጅና በበርካታ ሰዎች ልብ ውስጥ አፍ ውስጥም ጭምር የማይጠፋ እንደነበር እናስታውሳለን። ከሙዚቃው ጋር ደግሞ አእምሮአችን ላይ የምትመጣው ፍናን ነበረች። ፈገግታዋ ሳቋና ቅብጠቷ እንዲሁም ልጅነቷም ጭምር። ማሪ ማሪ የተሰኘው ሙዚቃ ስራ ታዲያ ለህይወቷ በርን የከፈተ ከህዝብ ጋር ያስተዋወቃትና ወደ ኪነ ጥበቡ እንድትገባ መንገድ የሆናት ብቻ አይደለም፣ ዛሬ ላይ የተመሰረተውን የትዳር ህይወቷንም ጭምር ያመጣላት ይኸው ቪዲዮ እንደሆነም ይነገራል። የዛሬ እጮኛዋ የያኔ አፍቃሪዋ እሷን ያገኘበትን መንገድ እንንገራችሁ። እሱ ባለቤታዩ የሺ በኤግዚቢሽን ማዕከል ይህንኑ ማሬ ማሬ የተሰኘውን ሙዚቃ እያቀረበ በነበረበት ጊዜ ተመልካቾች እጅግ አብዝተው ስለሚወዱት በተደጋጋሚ እንዲዘፍነው ከአራት ጊዜ በላይ ተጠይቆ ደጋግሞ ይዘፍነዋል። በዚህ ፕሮግራም ላይ ታዳሚ የነበረው የዛሬው እጮኛዋ ደግሞ ሰዎች ይህንን ሙዚቃ ምን ያህል ቢወዱት ነው እንዲህ በተደጋጋሚ ዘፋኙን የሚያስደግሙት? የሚል ጥያቄ ለጓደኞቹ ያቀርባል። ጓደኞቹም እንዴ አላየኸውም እንዴ በጣም ተወዳጅ ስራ እኮ ነው፣ ቪዲዮም አለው፣ ሙዚቃ ቪዲዮን ተመልከተው ብለው ያሳዩታል። የሙዚቃ ክሊፑን ሲመለከት ታዲያ በቪዲዮው ላይ የሰራችው ፍናናት ፍናንን ከዚህ ቀደም ያውቃት አለካስ በፍናንና በእኔ መካከል እኮ የጋራ ጓደኞች አሉኝ፣ በቃ ተዋወቃት አለኋ የሚል ሀሳቡን ለጓደኞቹ ያቀርባል። በቃ ያለው ነገር ሰመረ። በጋራ ጓደኞቻቸው አማካኝነት ተዋወቃት፣ ወደ ፍቅር ግንኙነት ቀስ እያሉ አመሮ፣ ወደ አስር ዓመት የሚጠጋ የፍቅር ታሪክ አብረው አሳልፈዋል። እስከዚያ ድረስ የመጠናናቱ የመተዋወቁ ከቤተሰብ ጋር የመግባባቱ ነገር እስከዛሬዋ ጊዜ ድረስ ቀጥላ ነበር ማለት ነው። እስከ ዛሬው የፍቅር አጋሯ የዛሬው እጮኛዋ ፍቅር አብ ተብሎ ይጠራል። ወጣትና ጎበዝ ሰራተኛ እንደሆነ ያገኘናቸው መረጃዎች ይጠቁማሉ። ዛሬ ታዲያ ያሳለፏቸው እነዚህ ረዘም ያሉ የፍቅር ጊዜያት ወደ ትዳር ይለወጡ ዘንድ ፈጣሪ ፈቀደና የሽምግልና ፕሮግራም እንዲደረግ ሆነም ይህ ፍቅረኛዋ ሽማግሌዎችን ወደ ቤተሰቦቿ ይልካል። የሽምግልና ፕሮግራሙ ምን ይመስል እንደነበረ ያገኘናቸውን መረጃዎች አሰባስበን አስከትለን እንነግራችኋለን። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ኸድሩ ከረጅም ጊዜ የፍቅር አጋሯ ፍቅር አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በትናንትናው ዕለት በቤተሰቦቿ ዘንድ የሽምግልና ስነ ስርዓት ተካሂዷል ይለናል የዛ ሀበሻ መረጃም። በተዋናይቷም ወይም በሴት ወገን በኩል የቆሙት ሽማግሌዎች በኮሜዲያንና የማስታወቂያ ባለሙያ ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥም ታዋቂ የቴሌቪዥን ጋዜጠኛ ሰይፉ ፋንታሁንም መካተቱ ነው የታወቀው። ጠንከር ያለው የሽምግልና ሂደት በማለት ዛሃበሻ ጉዳዩን ይገልጸዋል። የወንድ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅት ከፍናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ጥያቄዎች ቀርበው እንደነበርም ከስፍራው የወጡ መረጃዎች አመላክተዋል በማለት ነው ዛሃበሻ የሚጠቁመን። ዛሃበሻ ምንጮቹን ጠቅሶ ሲናገር የፍናን እጩኛ ከዚህ በፊት ሕይወት የለውም ወይ፣ የቀድሞ ትዳር ታሪክ የለውም የሚሉ ጥያቄዎችና ሌሎችም አፋጣጭ የሆኑ ነገሮች ተነስተው እንደነበርም ተገልጿል። ይህ ባልተጠበቀ ጥያቄም የወንድ ወገን ሽማግሌዎች እሽታን ላናገኝ እንችላለን በሚል ስጋት ውስጥ ገብተው እንደነበርም እንዲሁ ተገልጿል። በጥያቄዎቹ መሰረትም በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንዴ ውጭ ቆዩንና እንመካከርበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ አድርገዋቸው ነበረም ይለናል መረጃው። ከምክክሩ በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎችም ታዲያ ከሴት ወገን በኩል ከዘላለም ኩራባቸው ምላሽ ይሰጣቸዋል። የማይመታት የማይፈታተናት ሚስቱ ትሆን ብለው ፈቀዱላቸው ይህንንም ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎች በደስታ እሺ ብለው ተቀብለዋል ቀደም ብለን እንደነገርናችሁ በልጅነት ህይወቷ ወደ ፊልሙ አለም ለመግባት በንብራት ጉጉት የተነሳ ቀስ በቀስ ወደ ትወናው ዓለም ተቀላቅላ ከአስር በላይ ፊልሞችን ለመስራትናም ለመታወቅም ችላለች ከሰራቻቸው ፊልሞቿ መካከል እርቅ ሁን የከበረ ድሀ ቦሌ ማነቂያ የፍቅር ሰው ቆማሪውና ሌሎችም ይጠቀሳሉም። ከነዚህ በተጨማሪ በርካታ የማስታወቂያ ስራዎች ላይም ለመሳተፍ የቻለችው ፍናን በ600 ብር የጀመረው ክፍያዋ ዛሬ ግን በሚሊዮኖች ተከፋይ ለመሆንም በቅታለች። ከፊልምና ከማስታወቂያ ስራዎቿ በተጨማሪ ደግሞ ህሊና በተሰኘ ተከታታይ ድራማ ላይም ከፍተኛ የሆነ የትወና ብቃቷን ማሳየትም ችላለች። ፍናን ከትወናውና ከማስታወቂያ ስራው ባሻገር በማህበራዊ ሚዲያ ስራዎቿም ትታወቃለች። በኢንስታግራም ገጿ ላይ ከአንድ ሚሊዮን በላይ ተከታዮች ያሏት ሲሆን ለተለያዩ የንግድ ተቋማት በማስታወቂያ ስራ ከፍተኛ ተከፋይ ከሆኑ የዘርፉ ባለሙያዎች መካከልም ለመሆን ችላለች። ፍናን ዛሬ ላይ በርካታ አድናቂዎችና ወዳጆች አሏት። በኢትዮጵያ ደረጃ እጅግ ከሚታወቁ ተዋናዮች መካከልም እንመደባታለን። ፍናንን በትናንትናው እለት ታዲያ የተከወነው የሽምግልና ስነ ስርዓቷ ላይ በርካታ ወዳጆቿ፣ ጓደኞቿ፣ አርቲስቶችና ታዋቂ ሰዎች የተገኙ ሲሆን ከነዚህ መካከል ደግሞ ተወዳጁ ተዋናይ ቸርነት ፈቃዱ ይገኝበታል። ሌላኛዋ ጓደኛዋ ኖሃሜን መሠረት ናት። እነዚህን ተዋናዮች ጨምሮ ሌሎችም ታዋቂ ሰዎች በሽምግልና ፕሮግራሙ ላይ ሲጨፍሩ፣ ሲዝናኑና አብሯት ሲደሰቱም ተመልክተናቸዋል። የበርካታ ሰዎችን ቀልብ የገዛው ደግሞ ከእናቷ ጋር ስታደርገው የነበረው የደስታ ጊዜ ነው። ቀደም ብለን እንደነገርናችሁ እናቷ ብቻቸውን በብዙ ምስቅልቅል ውስጥ ስላሳደጓት ዛሬ ላይ ይህንን ደስታቸውን ከልጃቸው ጋር እያጣጣሙም ይገኛሉ። ፍናንና ቤተሰቦቿ እንኳን ደስ ያላችሁ ለማለት እንወዳለን። እንግዲህ የሰርግ ፕሮግራማቸው ተከናውኖ መልካም የትዳር ሕይወት እንዲሆነላቸው ከወዲሁ በሚዲያችን ስም እንመኛለን። እጅግ የምንወዳችሁ፣ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን የፍናን ኸድሩን አነጋጋሪ የሆነ ሽምግልና ፕሮግራም አንስተን ወደ እናንተ በእንዲህ ያለ መንገድ አቀረብንላችሁ። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌ ያለው ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ስጡን፣ ቪዲዮንም ላይክ አድርጉ። በሚቀጥለው ደግሞ በሌሎች መሰል ፕሮግራሞች እንደገና ተመልሰን እስክንገናኝ ለሁላችንም መልካም ጊዜ ይሁን።